የፌዴራሉ መንግስት አርፋችሁ ካልተቀምጣችሁ እናጠፋችኋለን ሲል እየዛተብን ነው። ሲል ህወት ከባድ ክስ አሰማም። በጦርነቱ ወቅት የነበረው ከበባም እየተመለሰ ነው የዓለም ሲሆን በትግራይ የእርስ በርስ ግጭት ለመቀስቀስ እየሰራ ነው በማለት አራት ኪሎ ላይ ሰይፍ ወርውሯል። በሌላ በኩል ጄኔራሉ ሰላም እንዲመጣ ከተፈለገ ሲሉ ለፌዴራል መንግስት ቅድመ ሁኔታ አስቀምጠዋል። በዝርዝር ታደምጡታላችሁ። አቶ አረጋ ከበደ በፋኖ ጉዳይ አንድ ጥብቅ ስብሰባ አድርገዋል። ከፍተኛ የክልሉ መራሮችና ወታደራዊ ኃላፊዎች የተገኙበት ስብሰባ ሲሆን ይፋኑ አሁናዊ ቁመና መገምገሙ ታውቋል። ይህ በእንዲህ እንዳለ በክልሉ ደብረ ብርሃን ከተማ አንድ ያልተጠበቀ ወታደራዊ ሰልፍና ትርዒት ተደርጓል። እንመለስበታለን። ኤርትራ ከግድቡ ወደ ወደቡ ለተሰኘው ለሰሞነኛው መንግስታዊ አጀንዳ አዲስ የመከራከሪያን ሐሳብ ይዛ ቀርባለች። የማያባራ አጀንዳ በኤርትራና በአፍሪካ ቀንድ ላይ ስጋት ደቅኗል ያለች ሲሆን በአሰብ ጉዳይ ኢትዮጵያ ተጠቃሚ የምትሆንበት ሂደትን የመፍትሄ ሀሳብም ጠቁማለች በዝርዝር ትሰሙታላችሁ። ካይሮን ያስደነገጠ ዜና ከወደ እስራኤል ተሰምቷል። ግብፅ ኢትዮጵያን ለመተንኮስ በተለያየ አቅጣጫ እየተንቀሳቀሰች ባለችበት በዚህን ወቅት ከእስራኤል ያላሰበችው ሰይፍ ተመዙባታል። ኒታናሁ ግብፅን ለማጥቃት ወታደሮች ስብሰባ መጥራታቸው ተነግሯል። ካይሮ በበኩሏ የአረብ ሀገራትን ለአስቸኳይ ስብሰባ ጠርታለች ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የፌዴራሉ መንግሥት አርፋችሁ ካልተቀምጣችሁ እናጠፋችኋለን ሲል እየዛተብን ነው ሲል ህወሓት ከባድ ክስ አሰማም በጦርነቱ ወቅት የነበረው ከበባ እየተመለሰ ነው። የዓለም ሲሆን በትግራይ የእርስ በርስ ግጭት ለመቀስቀስ እየሰራ ነው በማለት አራት ኪሎ ላይ ሰይፍ ወሮሯል። በሌላ በኩል ጄኔራሉ ሰላም እንዲመጣ ከተፈለገ ሲሉ ለፌዴራሉ መንግስት ቅድመ ሁኔታ አስቀምጠዋል። በህወሓትና በፌዴራሉ መንግስት በኩል ያለው ውጥረት አደገኛው ወደሚባል ምዕራፍ እያመራ ይመስላል። ሁለቱም ኃይሎች መቀሌና አዲስ አበባ ሆነው በቃላት አንድ ሁለት እየተባባሉ ሲሆን ወደ ግጭት ሊገቡ ይችላሉ በሚል ተፈርቷል። ይህ በተፈራበት ሁኔታ በትናንትናው ዕለት ህዋት ያወጣው አዲስ ያቀረበው ክስ ደግሞ በእርግጥ የማይቀሬው ግጭት እየቀረበ እንደሆነ አመላካች ሆኗል። ህዋት አርፋችሁ የማትቀመጡ ከሆነ ጠቅልለን እናጥፋችኋለን የሚል ምላሽ እየተሰጠን ነው ሲል ተደምጧል። ህወት ካለፈው ሳምንት ጀምሮ ብሔራዊ አንድነት የትግራይ ህልውናና አንድነት ለማረጋገጥ በሚል መሪ ሀሳብ በተለያየ ደረጃ የሚገኙ ካድሬዎቹን በተለያዩ የክልሉ ከተሞች እያወያየ ይገኛል። በዚህ ውይይት ላይ ታዲያ አርፋችሁ የምትኖሩ ከሆነ ኑሩ፣ አርፋችሁ የማትቀመጡ ከሆነ ግን ካለፈው የባሰ ጠቅልለን እናጥፋችኋለን የሚል ምላሽ እየተሰጠን ነው ሲል የፌዴራል መንግስቱን ከሷል። ፓርቲው አክሎም የኢትዮጵያ መንግስት የፕሪቶሪያውን ውል በመጣስ እንዲሁም የእርስ በርስ ግጭት ለመቀስቀስ ጥረት በማድረግ ላይ ነው ብሏል። እንደሚታወቀው ከትግራዩ ጦርነት መቀስቀስ በፊት ህወሓት በክልሉ የተለያዩ ከተሞች ላይ ህዝባዊ ውይይቶችን ያደርግ ነበር። እነዚህ ውይይቶች ላይም ትግራይ አደጋ እንደተጋረጠባት ህዝቡን ሲቀሰቅስ ነበር። አሁንም በክልሉ ሌላ ጦርነት ባንዣበበበት በዚህን ወቅት መሰል ውይይቶችን እያደረገ ነው። የውይይቱ ዓላማ ብሔራዊ አንድነትን በማጠናከር በክልሉ ላይ ተጋርጠዋል የተባሉ አደጋዎችን ለመመከት ያለመ ፖለቲካዊ ትግል ለማድረግ እንደሆነ ዘገባዎች ጠቁመዋል። መቀሌ በነበረው የውይይት መድረክ የተሳተፉ ሰባት መቶ የፓርቲ ካድሬዎች የኢትዮጵያ መንግስት እየተከተለ ያለውን አካሄድ መቃወማቸው ተሰምተዋል። ኢትዮጵያ መንግስት በዓለም ፊት ተገዶ የፈረመውን የፕሪቶሪያ ስምምነት ለመፈጸም ፈቃደኝነትና ዝግጁነት ስለሌለው የውሉ ትልልቅ ይዘቶች እስካሁን ሊፈጸሙ አልቻሉም መባሉን የጀርመን ድምፅ ዘገባ አመላክቷል። የፌዴራል መንግስት የትግራይን ህዝብ ለመጉዳት ሲጠቀምበት የነበረው መዝጋትና ከበባ በተለያየ መንገድ እየቀጠለ ነው ሲል ከሷል። ከዚህ በተጨማሪም የትግራይን ህዝብ ወደ እርስ በርስ ጦርነት ለማስገባትና አንድነቱን ለመሸርሸር በአፋርና ምዕራብ ትግራይ ታጣቂዎችን እየመለመሉ እያሰለጠኑ፣ እንዲሁም እያስታጠቁ ነው ማለቱን ዘገባዎች ጠቁመዋል። በሌላ በኩል ጄኔራሉ ሰላም እንዲመጣ ከተፈለገ ሲሉ ለፌዴራሉ መንግስት ቅድመ ሁኔታ አስቀምጠዋል። ቅድመ ሁኔታውን ያቀረቡት ጄኔራል ኃይለስላሴ ግርማይ ወይም ወዲም በይቴ ናቸው። ጄኔራሉ ከወይን ጋር ባደረጉት ቃለ ምልልስ ሰላም የሚፈጠረው አብረን የፈረም ነው የፕሪቶሪያ ውል ተግባራዊ ሲሆን ብቻ ነው ብለዋል። ለፌዴራል መንግስት ምላሽ በመስጠት የሚታወቁት ጄኔራሉ በትግራይ ህዝብ ላይ ተከፍተዋል ያሉት ጥቃት አሁንም አልቆምም ብለዋል። የሁለት ዓመቱን ጦርነት ከተጀመረበት አጋጣሚ ጀምሮ በርካታ ጉዳዮችን ያነሱ ሲሆን የፌዴራል መንግስቱ ዘመን ያፈራቸውን የጦር መሳሪያዎችን ተጠቅሞ በምድር በሰማ ሰማይ 360 ዲግሪ ከቦም አጥቅቶናል ብለዋል። አቶ አረጋ ከበደ በፋኖ ጉዳይ አንድ ጥብቅ ስብሰባ አድርገዋል። ከፍተኛ የክልሉ አመራሮችና ወታደራዊ ኃላፊዎች የተገኙበት ስብሰባ ሲሆን የፋኖ አሁናዊ ቁመና መገምገሙ ታውቋል። ይህ በእንዲህ እንዳለ በክልሉ ደብረ ብርሃን ከተማም አንድ ያልተጠበቀ ወታደሮች ሰልፍና ትርኢት ተደርጓል። የአማራ ክልል በዛሬውና በትናንትናው ዕለት የተለያዩ አዳዲስ ክስተቶችን አስተናግዷል። በዛሬው ዕለት በክልሉ በርካታ ከተሞች የግድቡን ምረቃ የሚያወድሱ የድጋፍ ሰልፎች ተደረጉ ሲሆን ከድጋፍ ሰልፎቹ ጎን ለጎንም ወታደራዊ ትርኢት ታይቷል። ወታደራዊ ትርኢቱ በደብረ ብርሃን ከተማ የተደረገ ሲሆን፣ በወታደራዊ ሰልፉ ላይ የመከላከያ፣ የፌዴራል ፖሊስ እንዲሁም የክልሉ ኃይሎች ተሳትፎበታል። የወታደራዊ ትርኢቱ ዓላማ መንግሥት ያለውን ወታደራዊ ቁመና ማሳየት ሳይሆን እንዳልቀረ ተገምተዋል። በሌላ በኩል የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ፋኖን በተመለከተ አንድ ድንገተኛ ስብሰባ አድርገዋል። ስብሰባው የፋኖን አሁንዊ ቁመና የገመገመና ቀጣይ አቅጣጫ የተቀመጠበት እንደሆነ ታውቋል። የአማራ ክልል የጸጥታ ምክር ቤት የክልሉን የጸጥታ ሁኔታ በተመለከተ ትናንት ግምገማ አድርጓል። በግምገማው የአማራ ክልል ኮሙኒኬሽን ቢሮ ኃላፊ መንገሻ ፈንታውን በሰጡት ማብራሪያ የክልሉ የጸጥታ ችግር ከጊዜ ወደ ጊዜ እየተሻሻለ መምጣቱን ገልጸዋል። በጫካይ የነበሩ ታጣቂዎች የሰላም አማራጭን ተቀብለው ስልጠና እየወሰዱ ወደ ማህበረሰቡ እየተቀላቀሉ መሆናቸውን የገለጹት ኃላፊው አክለውም የሰላም አማራጭን የተቀበሉ ታጣቂዎች ህዝባችን ሰላም ማግኘት አለበት፣ እስካሁን የበደልነውን ሕዝብ መካስ አለብን ብለው እየተመለሱ ናቸው ብለዋል። አያይዘውም የጸጥታ ምክር ቤቱ የሰላም አማራጭን የተቀበሉ ታጣቂዎችን መልሶ ለማቋቋም እየተሰራ ያለውን ስራ መገምገሙን ተናግረው ታጣቂዎችን መልሶ ለማቋቋም እየተደረገ ያለው ስራ ተጠናክሮ እንደሚቀጥል አመላክተዋል። በተጨማሪም በክልሉ ያለውን አንፃራዊ ሰላም ወደ ተሟላ ሰላም ለማሸጋገር በቀጣይ በትኩረት መሰራት እንደሚገባ አቅጣጫ መቀመጡን ገልጸው የትምህርትና የልማት ስራዎችም ተጠናክረው እንዲቀጥሉ በልዩ ትኩረት እንደሚሰራ መነሳቱን ጠቁመዋል። በአማራ ክልል በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል የሚደረገው በትጥቅ የታገዘ ግጭት ሰብአዊና ቁሳዊ ጉዳት በማስከተል ላይ ይገኛል። በክልሉ እየተካሄደ ባለው ግጭት ምክንያት ከሚደርሰው ቁሳዊና ሰብአዊ ጉዳት በተጨማሪም ባለፉት ሁለት ዓመታት በሚሊዮኖች የሚቆጠሩ የክልሉ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የክልሉ የትምህርት ቢሮ መረጃ ያሳያል። የመማር ማስተማሩ ሂደት የተቋረጠባቸው የክልሉ ቦታዎችም በርካታ ናቸው። ኤርትራ ከግድቡ ወደ ወደቡ ለተሰኘው መንግስታዊ አጀንዳ ምላሽ ሰጠች። የኢትዮጵያ መንግሥት ኢትዮጵያ ቀይ ባህር ድንበር ተጋሪ ለማድረግ ያነሳው አጀንዳ ከሕዳሴ ግድብ መጠናቀቅ ማግስት በአደባባይ በግልጽ እየተቀነቀነ ነው። አጀንዳው ከአዲስ አበባ እስከ ክልል ከተሞች በተደረጉ የህዳሴው ግድብ መጠናቀቅ ደስታ መግለጫ ሰልፎች ላይ በስፋት መንጸባረቁ እንደወትረው ኤርትራን አስቆጥቷል። በተለይም ከግድቡ ወደ ወደቡ የተሰኙ መፈክሮች በሰልፎች ላይ ጎላ ብሎ የታየ ሲሆን አንድንታውም ግድቡን ጨርሰናል ወደ አሰብ መሄድ አለብን የሚል ነው። ከፍተኛ የመንግስት ባለስልጣናት በተሳተፉበትና ራሱ መንግስት ባዘጋጃቸው ሰልፎች ላይ አጀንዳው ከፍ ብሎ መታየቱ ኤርትራን እንደለመደችው ምላሽ እንድትሰጥ አስገድዷታል። ከግድቡ ወደ ወደው የሚለው መፈክር በቀጥታ አሰብን የሚጠቁም መሆኑን ተጨማሪ ማብራሪያ የሚያሻው አይደለም። ይህ መፈክር በዛሬው ዕለትም በተለያዩ የክልሉ ከተሞች በተደረጉ ህዝባዊ ሰልፎች ላይ ዋና መፈክር ሆኖ የዋለ ሲሆን የአጀንዳው ተጠናክሮ መቀጠል ኤርትራን አስደንግጧል። እሁድ ዕለት በአዲስ አበባ መስቀል አደባባይ ከፍ ብሎ የታየው ከግድቡ ወደ ወደቡ የተሰኘው መፈክር ከተሰማ በኋላ የኤርትራው ቃል አቀባይ ምላሽ ሰጥተዋል። የአስመራው ቃል አቀባይ የማነ ገብረ መስቀል በይፋው ኤክስ ገጻቸው ላይ ከሰፊ ሐተታ ጥቆማ ጋር ባሰፈሩት መልእክት የማያባራ አጀንዳ በኤርትራና በአፍሪካ ቀንድ ላይ ስጋት ደቅኗል ብለዋል። የማነ ከአጭር መልእክት ጋር ያጋሩት ሐተታ ኢትዮጵያ ያነሳችው ያሰብ ባለቤትነት ጥያቄ ታሪካዊም ይሁን ሕጋዊ መሠረት እንደሌለው የሚያስረዳ ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደር የማይጨበጥ ህልም እያለመ ነው ሲል አጀንዳውን የሚኮንነው የኤርትራ ሀተታ በኪራይ ከመጠቀም የዘለለ አሰብን አትመኙት ይላል። ምንም እንኳን ኤርትራ በተደጋጋሚ ኢትዮጵያ የባህር በር ታሪካዊ ዳራ እንደሌላት ብትገልጽ፣ አሰብም ይሁን ምጽዋ የኢትዮጵያ ወደቦች እንደነበሩ ይታወቃል። ኤርትራ መገንጠሏን ጥሏን አውጃ ሀገር ከሆነች በኋላ ኢትዮጵያ ሁለቱንም ወደቦቿን አስረክባ ወደ ባልባ ሀገር ሆናለች። የኢትዮጵያ ወደ ባልባነት ከዚያም ጊዜ ጀምሮ በተለያዩ አካላት ሲነሳ እንደነበር የሚታወቅ ሲሆን አሁን ላይ ጉዳዩ መንግስታዊ አጀንዳ ሆኖ ይበልጥ ትኩረት ስቧል። በአሁኑ ወቅት ኤርትራ ሰብን በሰላማዊ መንገድ ለኢትዮጵያ አሳልፋ ካልሰጠች በጦርነትም ቢሆን ይመልሳል የሚል አቋም በስፋት እየተንጸባረቀ ነው ኢትዮጵያን የነካ የለውም፣ በረካ ያስባለ ዜና ከወደ እስራኤል ተሰምቷል። ግብፅ ኢትዮጵያን ለመተንኮስ በተለያዩ አቅጣጫዎች እየተንቀሳቀሰች ባለችበት በዚህ ወቅት ከእስራኤል ያላሰበችው ሰይፍ ተመዙባታል። ኔታንያሁ ግብፅን ለማጥቃት ወታደራዊ ስብሰባ መጥራታቸው ተነግሯል። ካይሮ በበኩሏ የአረብ ሀገራትን ለአስቸኳይ ስብሰባ ጠርታለች። እስራኤል ጥቃት ልትፈጽምብኝ ትችላለች በሚል የፈራችው ካይሮ የአረብ ሀገራት ኔቶ እንዲመሰረት ጠይቃለች። ግብፅ የአረብ ኔቶ እንዲቋቋም ሀሳብ ማቅረቧ አስገራሚ ሆኗል የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ የአረቡ ሀገራት የራሳቸውን ወታደራዊ ጥምረት እንዲያቋቁሙ የሚጠይቅ ምክር ሀሳብ ያቀረቡት ከሰሞኑ ነው አል አክባር የተሰኘው የሊባኖስ ጋዜጣ ባቀረበው ዘገባ ግብፅ ይህንን ምክር ሀሳብ ያቀረበችው በመካከለኛው ምስራቅና በአፍሪካ ቀንድ ለደህንነት ስጋት የሆኑ ጉዳዮች እየጨመሩ መጥተዋል በሚል ነው የአረብ ሊግ በንግድና ኢንቨስትመንት ላይ ትኩረቱን ያደረገ ተቋም መሆኑን የ ገለጸችው ግብጽ በመሆኑም ለተፈጠረው የደህንነት ስጋት መፍትሄ እንዲሆን ወታደራዊ ጥምረት እንዲፈጠር ጠይቃለች። ይህም እንደ ኔቶ አይነት ወይንም የአሜሪካ የአፍሪካ ኮማንድ ፖስት አይነት ቅርጽ እንዲኖረው ማለቷን ዘገባው አስታውቋል። ግብጽ ይህንን ሀሳብ አሁን ታንሳው እንጂ እቅዱ ከዛሬ 10 ዓመት በፊት በአጀንዳነት የቀረበ ነበር። በማርች ወር 2015 ማለትም የመንርስ በርስ ጦርነት በተነሳበት ወቅት የአረብ ሀገራት የራሳቸውን ወታደራዊ ጥምረት ለመመስረት የሚያስ ስለሚያስችል ሀሳብ አቅርበው የተወያዩበት ቢሆንም በጥምር ኃይሉ ስልጣን ላይ መስማማት ሳይችሉ መቅረታቸው ይታወሳል። አሁን የግብፁ ፕሬዚዳንት አጀንዳውን በድጋሚ ያቀረቡ ሲሆን በጉዳዩ ላይ በድሃ እየተካሄደ ባለው የአረብ እና ሙስሊም ሀገራት ጉባኤ ከተገኙ መሪዎች ጋር እየተወያዩበት እንደሚገኙ ዘገባዎች አስታውቀዋል። ፕሬዚዳንት አልሲሲ በዚህ እቅዳቸው 22 የአረብ ሀገራት የጥምረቱ አባል እንደሚሆኑ ግምታቸውን ያስቀመጡ ሲሆን እያንዳንዱ ሀገር ካለው ሀብት፣ ሕዝብ ብዛትና ወታደሮ አቅም በመነሳት ወታደሮችን ገንዘብ እንዲያዋጣ የሚል ሀሳብ አስፍረዋል። ለመነሻነትም በአዲሱ የአረብ ጥምረት ኃይል ውስጥ ግብፅ ሀያ ሺህ ወታደሮችን ለማዋጣት ፍቃደኛ መሆኗን መናገር ላይ መሆናቸው ተዘግቧል።